የትግራይ ክልል የንግድና ኤክስፖርት ኤጀንሲ ወደ ትግራይ ክልል የሚገባውን ነዳጅ ከቅርብ ቀናት ጀምሮ መቋረጡን አስታውቋል። ኤጀንሲው ለንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ እንዲሁም ለነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ሳህራላ አብዱላሂ ጨምሮ ለሶስት የፌዴራል መንግስት ባለሥልጣናት ዛሬ መጋቢት 10 ቀን 2017 ዓ ም በጻፈውና ሪፖርተር የተመለከተው ደብዳቤው በነዳጅ አቅርቦት ላይ እየታየ ያለው መስተጓጎል መፍትሄ እንዲሰጠው ሲል ጥሪ አቅርቧል። የህወሀት አንጃዎች ልዩነት መካረሩን ተከትሎ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከክልሉ ወጥተው ወደ አዲስ አበባ ካቀኑ በኋላ የፌዴራል መንግስት ወደ ትግራይ ክልል ይልክ የነበረውን ነዳጅ ማቋረጡ ነው የተሰማው። የትግራይ የንግድና ኤክስፖርት ኤጀንሲ በደብዳቤው እንዳስታወቀው ለክልሉ ማንኛውም ኢኮኖሚያዊና ማህበራዊ እንቅስቃሴ እንዲሁም ከጦርነት ዳግመ ግንባታ መሰረታዊ የሆነው የ ነዳጅ አቅርቦት በጥር 2017 ዓ.ም መጠኑ እጅግ ቀንሶ እንደነበረ ማሳወቁን አስታውሷል። በወቅቱ በተደረጉ ውይይቶች በቂ ባይሆንም መሻሻል ታይቶ ነበር ሲልም ኤጀንሲው ገልጿል። ይሁን እንጂ ካለፈው ሳምንት መጋቢት አራት ቀን 2017 ዓ ም ጀምሮ የነዳጅ ጭነት ለክልሉ ሁለት ቦቴ ብቻ እየቀረበ ቆይቶ ከመጋቢት 6 ቀን 2017 ዓ ም ጀምሮ ደግሞ ሙሉ በሙሉ ነዳጅ ወደ ትግራይ የጫነ ተሽከርካሪ የለም ተብሏል። አሁን ባለው ተጨባጭ ሁኔታ እንደ ክልል በሰብአዊ እንቅስቃሴ የሆስፒታሎችና አምቡላንሶች ሥራ፣ የመድኃኒት አቅርቦትና ስርጭት፣ ለተፈናቃይ መጠለያ ጣቢያዎች መሠረታዊ ፍላጎት አቅርቦት ሥራ፣ የመስኖና የንግድ በአጠቃላይ የሕዝቡ ዕለታዊ ማኅበራዊና ኢኮኖሚያዊ እንቅስቃሴ አደጋ ላይ የወደቀበት ሁኔታ ተፈጥሮ ይገኛል በማለት የትግራይ ንግድና ኤክስፖርት ኤጀንሲ አሳስቧል። በመሆኑም በሕዝቡ ላይ የሚፈጠረውን ችግር ታሳቢ በማድረግ የፌዴራል መንግስቱ የሚመለከታቸው አካላት ወደ ትግራይ ክልል ነዳጅ በትክክለኛው መጠንና በአስቸኳይ መግባት እንዲጀመር እንዲያደርጉ ጠይቋል።